በጣም ነው የማፈቅርሽ። በጣም ነው የምወድሽ። ከአንቺ ጋር ፊቸር አለኝ። የሚቀጥለው አመታዎች አስራ አምስት አመቶች ልጅ ወልደን ትዳር ይዘን አብረን እየኖርን ልጆቻችን ማሳድግ ይፈልጋል። እኔ ነኝ ማገባት እሷን፣ እሷ ደሞ እኔ የምታገባው ገባካ። በትዳራቸው ማሩ። እናቴ ጋር ከኔጋ ከኛ ጋር ትኖር። ማርያምን እኔ ቤተሰቦቼ በሙሉ ወይት ወይት ሊቀ ሰማኝ ወንድሜ። ማርያም ቤተሰቦችን በሙሉ ጠይቃቸው። ከጫፍ ከአያቴ ጀምሮ ማለት ነው። በሙሉ የተቀበሏት ማርያምን። አሌክስ እጂ አንተን ብቻ ውደዳት ነው የተባልኩኝ። ማንም የከለከለኝ ሰው የለም። ማርያምን እያልኩህ ነው። እኔ መጥፎ ነገር ማውራት አልፈልግም። እናቴ ትሙት፣ በአወራ ብዙ ብዙ ነገር ይወጣል። ወይዘሮቴን፣ አሁንም ልጅቷን፣ ባክሽ ስትረስ አታርጊባት። በማርያም ነገችን ልጅ የሆነ ነገር ብትሆን፣ አንችን የሚቆጭሽ ማንም አይቆጩም። እኔ እናቴ ትሙት እያልኩሽ ነው። ነገች ልጅ ህይወቷ አንድ ነገር ብታደርግ አንችንም ቆች ቆይ ቆይ፣ አንድ ነገር ክሊር ላርግላችሁ ለሁላችሁም፣ እኛ የምንኖረው አሜሪካን ሀገር ነው። ገና ለገና 1819223 ወተሽ አትወረወሪን ባዶጅሽን በልጅቷ እስከ 24 አመት ድረስ ፈርስት እኔ ያለውበት በኔ ኃላፊነት ስር ነው ያለችው። ትምርት ቤት ሃፍ ኮሌጅ ሰከንድ ይር ሆና ነው ከእናንተ ገባ ያቆመችው እና ውጭ ብዬ በጠላት ሺ ሃዝ ናቲንግ ምንም የላት መንገድ ላይ ነው የምትሆነ። ሆምለስ ነው የምትሆነ። እና ቁጥር ይሄ ነምበር ነው ናይንቲን ቱዌንቲ ዘን ነምበር ዩ ክን ጎ ጌት አ ጃብ ሚኒመም ጃብ ነው ሰርተሽ የምትኖር እንትን ፋስት ፉድ ምናምን እንደሱ ሆና እንድትኖር ነው የምትፈልጉት ልቀቂያት የምትሉኝ እንደዚህ ሁኚ። አሁን እንደዚህ እንድትሆኚ አልፈልግም። ትክክል ነች

ብንጣላም ሰዋት ውን ሜካፕ ተኔክስት እና እንደሱ ነውሽቆሊ አንዴ እኔ የዴዚ እናት ስለሆንሽ አከብርሻ፣ አለው ምክንያቱም ዴዚን እጅግ በጣም ስለመወዳት እና ስለማከብራት ዴዚ በማህበራዊ ሚዲያ ላይ ሁሉም ሰው እንደሚያውቃት እጅግ በጣም የምትወደድ የምትከበር፣ የምትፈቀር በኢትዮጵያዊነቷ ማትደራደር እጅግ በጣም ጠንካራ ቆንጅዬ፣ ብርቱ ቤተሰቧን የምትወድ የምታከብር ልጅ ናት። ለዛ ነኝ በካታ በእኔ ዲስፕሊን ስር ስለሆነች ነው። እናመሰግናለን። እንደሷ አላረገችም። የኔ ስራ ነው። አይገቢ ማይ ሀያ መቴን ለእሷ ሰጥቼ ነው ትዳሪያ ሊያስጎት ገባሽ እኮ ግዴታሽ ነው። እናት ስለሆንሽ ግዴታሽ ነው። እንደዛ ሆን ልጅሽን በስነ ስርዓት ማሳደግ። ግን አሁን አንድ ነገር ልልሽ የምፈልገው ምንድን ነው፣ እዚህ ጋር የሚከታተልሽ ማህበራዊ ሚዲያ ላይ እጅግ በጣም በርካታ ሰው አለ። የህግ ባለሙያ አለ። የጤና ባለሙያ አለ። ይችልጅ ዲፕሬሽን ውስጥ እየገባች ነው። ፋሚሊ ነን ብሎ ሀያ አንድ አመቷ ነው። ይችልጅ በራሳመወሰብ ቆይዜ። አይ የአንቺ ምክር አያዋጣም በተደጋጋሚ አንቺ ላይ እንኳ ቪዲዮ እንዳንሰራ ዴዚ አስቁማናለች ቪዲዮ እንዳንሰራ አይ እዩልሽ። አሁን እኔ አልኩሽ፣ የዲዚ እናት ስለሆንሽ አከብርሻለሁ አከብርሻለሁ፣ ግን እስትረስ ውስጥ ልጅቱ ልትገባ አታርጊያት። ልጅሽን አንቺ ካላከብርሻት ሌላ ሰው አያከብርም፣ እና ክብር የለሽም። ዝም ብለሽ አታውሪ። እናቷ ዴዚ የኔ ውጤት ነች። እሺ። ሱ አመሰግናለሁ፣ ስለእናመሰግናለን በቃ እሱ ጫት ልዛው ችዝንብርኛ እና እንደሱ አይባልም። ይባይ ሰውን ራሱ አንቺ ዴዚ ራሱ ይህን ቃል አትጠቀም ዴዚ አሁን ስነስርዓት ያላት ልጅ ናት። ይህን ቃል እንኳ አትናገርም። አንቺ ኃላፊነት ሊሰማሽ ይገባል። ይቺ ልጅ ራሷን ብታጠፋ ወይ አንድ ነገር ብትሆን የምትጠይቀው አንቺ ነሽ፣ እንደናት ማለት ነው። በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። ከአንቺ ጋር ፊቸር አለኝ የሚቀጥለው ዓመታዎች፣ አስራ አምስት ዓመቶች ናመን ልጅ ወልደን ትዳር ይዘን አብረን እየኖረን ልጆቻችንን ማሳድግ እፈልጋለሁ። ሰው ለብዙ ሰዎች ልቤ ወድሻለሁ፣ አፈቅርሻለሁ። ሰው ፍቅር ቃላት ቢኖሩት ኖሮ ወይ ደግሞ የኔ ፍቅር በወንዝ የሚገለጽ ቢሆን ኖሮ እዚ ዓለም ላይ ያለ ሕዝብ በሙሉ እንደ ወንዙ እንደ አባይ ወንዙ ነው ይወስደው ነበርና ሰው ለብዙ ሰዎች

አሌክስ የዴዚ ባል ጀግና። ሁለታችሁም አብራችሁ ትሄዳላችሁ። ፕሊስ፣ ተጋቡ። በጣም የምታምሩት፣ በጣም ነው የምወዳችሁ። ያላልከኝ ነጨመርኩለት ማንኪያ ልማንኪያ አላለች እንትን ትንጥዬ ደስ ብትልጅ ነች። እውነት ተጋቡ። በቃ ምን ችግር አለው? ፍቅር ያሸንፋል። እኔ እንደዚህ አይነት ይሄንን ነገር ትቻለሁ። እኔ በቃ ይሄ ትግራዋይ ካልሆነ ምናምን ለሌላ ሰው አይደለ ለራሴ ብቻ ነው። ያንን መርሀውን ለብቻዬን ነው ያዝኩት። ይ ሚ ላይ ት

በጣም ነው ማፈቅርሽ በጣም ነው የምወደሽ። ከአንቺ ጋር ፊቸር አለኝ። የሚቀጥለው አመታዎች አስራ አስራ አምስት አመቶች ልጅ ወልደን ትዳር ይዘን አብረን እየኖረን ልጆቻችን ማሳደግ ይፈልጋል።